አሰላሙ አለይኩም ወራህመቱላሂ ተዓላ በረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እናንተን በያላችሁበት ሰላማችሁ ይዛ እንግዲህ ዛሬ ደግሞ ከትንሽ መጽሐት በኋላ ብቅ ብያለሁኝ። ዛሬ እንግዲህ የማሳያችሁን ቪዲዮ በጥሞና እስከመጨረሻው ተከታትላችሁ እንግዲህ ለቁም ነገር እንደምታውሉት አልጠራጠርም። እንግዲህ ኢንሻአላህ ሁለት ቤቶችን ለእናንተ ይዤላችሁ መርቻለሁ። ዛሬ እንግዲህ በመሰራት ላይ እና በመሰራት በጣም በመዘጋጀት ላይ ያሉ ሁለት ቪዲዮዎችን ይዤላችኋለሁ ማለት ነው። ኢንሻአላህ እንደምትመለከቱት አንደኛው ቤት ይሄ ነው። ውስጡንም ውጩንም እንግዲህ በማጣሪያ ላይ እንገኛለን። ኢንሻአላህ ሌላው ደግሞ ይሄንን ይመስላል። እዚሁ ጎረቤት የእህትና እህቶቹ ቤት ነው። እንግዲህ ማሻአላህ በሏቸው ባሏቸው። ይሄ አንደኛው እህታችን ሲሆን ደግሞ ይሄ የእህቷ ቤት ነው። ፈርድ እህት እና እህት ናቸው። ማሻአላ ጎረቤታሞች ናቸው። በሰላም አልቆ እንግዲህ መጥተው በሰላም ተደስተው በፍቅር የሚኖርበት አለ አድርገው አድርጉላቸው። እንሻአላ ወደ ቪዲዮ ከማለፋችን በፊት እንግዲህ ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ደወል ምልክቱን በመጫን ቀጣይ የሚለቀቁ ቪዲዮዎች እንዲደርሳችሁ አድርጉ። እንዲሁም ደግሞ ቤተሰብ የሆናችሁ ላይክ እያደረጋችሁ ቪዲዮውን ጀምሩ። ታስተያየቶቻችሁን ኮሜንት ላይ ጻፉልኝ። አሁን ቀጥታ ወደ ቪዲዮ የምንገባ ይሆናል ማለት ነው። እንግዲህ እየተሰራ ያለውን በስራ ላይ ያለውን አሳየቻችሁ። ገና እንግዲህ አዲስ ወደ የተጀመረው ደግሞ እህታችን ቤት የማሳያችሁ ይሆናል። አሁን እንደምታዩት ውጩን፣ ኮርኒሱን እስከ ዙሪያው ጨርሰን፣ ስሬሙም ተገጥሞ ሁሉም ነገር አልቋል። ወደ ውጭ እንግዲህ ውስጡን አይተን በምላሽ ደግሞ የውጭውን በደንብ የምናይ ይሆናል ማለት ነው። ውጭም ላይ ስራ እየሰራን ስለሆነ እሱም በተግባር ጠቃሚ ስራ ስለሆነና ቪዲዮ በጣም ስለሚጠቅም እንዳያልሳችሁ፣ ውስጡን አይተን ወደ ውጭ እንመለሳለን ማለት ነው። እንግዲህ ውስጥ ላይ እንገኛለን አሁን ሳሎን ላይ እንደገባን የምናገኘው ክፍል ላይ እንገኛለን። አሁን እስከዛሬ እንግዲህ ቪዲዮ ያስራሁላችሁ በተለያዩ ምክንያቶች እንግዲህ ስራ ቢዚ ያደርገናል። በዛ በዛ ምክንያት ከመጀመሪያ ጀምሮ ያው ይህን ቤት ቪዲዮ አላረኩላችሁም ነበር። አሁን እንሻላ በመጠናቀቅ ላይ ነው። ስንት እንደፈጀ ለመናገርም ባጭሩ እንግዲህ ያው ዚሮውን በተከታታይ ለማየትም እንዳትሰላችሁ ይህን መሰለ እንግዲህ እቺን ዲዛይን ሳሎን ላይ አስቀምጠን እንዳልኳችሁ ከነ ፍሬሙ እየተገጠመ ነው እናልፈው አሰራር። እንግዲህ ፍሬሙን ኋላ መግጠም እሚያስከትለው ብዙ አይነት ችግር አለ፣ ልፋት አለው ብዙ። እንደገና ከደረጠ በኋላ ሰጋቱራ ከተሞላ በኋላ ፍሬሙን ገጥሞ እያጣሩን የሚታለፈው? ዲዛይንን እንደምትመለከቷት ጽድት ያለች እና ያው በባለቤት ምርጫ የተሰራች ምርጥ ዲዛይን ናት። እዛው በማንኛውም ቦታ ተንቀሳቅሰን በፈለጋችሁ ዲዛይን ስለምንሰራላችሁ ከእናንተ የሚጠበቀው እንግዲህ በ0920 201 1650 እና በ0970 0673 የደወላችሁ ማዘዝ ብቻ ይሆናል ማለት ነው። ይህን እንግዲህ ከነመብራቱ ውስጥ ላይ ጅምላ ተቀብሮበታል። እንደምታዩት የመሀሉን መብራት ባለብዙ መብራት ተገጥሟል። ስፖት ላይቶቹ የተለያዩ አይነት ስፖት ላይቶች ተገጥመዋል ማለት ነው። በቀጣይ እንግዲህ ሰፈሩ መብራት የለውም። በዚህ ሚተር ሞክረን መጨረሻ ላይ የምናሰራቸው ስለሚሆን እንግዲህ ይህ ስራ የተመቻችው ላይክ ሼር እያደረጋችሁ ጀምሩት። ሀሳብ አስተያየቶቻችሁንም ጻፉልን። ማስተካከል ያለብን ነገር ካለ እንድናስተካከል አስተያየቶቻችሁን ማስቀመጥ እንዲያቸረት ነው። ይህ እንግዲህ ሳሎን ነው። እንደምታዩት ከነቻፉ ጽድፍ ብሎ ጠርዙ ማዕዘኑ ነው መመልከት ያለባቸዋል ነው ነገር እንዲቻፍ የምታሰሩ ሰዎች ወይም ደግሞ ያሰራችሁን ሰዎች ለማሰራት ያሰባችሁም ጠርዝና ማዕዘን በደንብ ማየት ይኖርባቸዋል። ዋና አሁን እንዴት የሚያሳምረው ጠርዝና ማዕዘኑ ነው ማለት ነው። ሁለት ካቶ ላይ ይቀበራሉ የመብራቶቹ ሻህና ማብሪያ ማጥፊያዎቹ ይሄ የምትመለከቱት የሻህን እና የማብሪያ ማጥፊያው መቅበሪያ መስካቶ ላዎቹ የሚቀበሩበት መጨረሻ ላይ ደግሞ የምናየው ይሆናል ማለት ነው። ወደ ሌላው ክላስ ያልፈን። እንግዲህ ይሄ የምትመለከቱት ፓርቲስ ቀለም ነው። እሱን ውጭ ላይ በተግባሪያው በስራ ላይ ነው የምናሳየች ይሆናል ማለት ነው። ሌላው እንግዲህ አሁን ደግሞ ምኝታ ክፍል ላይ እንገኛለን። ምኝታ ክፍላችን ላይ እንግዲህ ጅብሰሙ የምትመለከቱት ጅብሰማችንን አቅርበናል ከዚሁ እያነሳን መስራት ተያይዘ ነው እላችኋለሁ። ሌላው የኮርኒሷ ዲዛይን ሌላም ቦታ እንግዲህ ብዙ ቦታ ብዙ ቪዲዮም ላይ አይታችኋታለች። ዲዛይን ደግሞ እንግዲህ ምንም ማድረግ አይቻልም፣ የባለቤት ምርጫ ከሆነ በምርጫቸው መሰረት ማስቀመጥ ነው። እኛ በየቦታው ፊችም እንዳልኳችሁ ሻዶ አላት፣ ስፖትላይቷም፣ የመሀሏም አምፖል ሁሉም ነገር አልቋል ማለት ነው እንደምትመለከቱት። ይሄ እንግዲህ ትንሽ ነው እንዲጭቃ ያለው ሙሉ ግርፍ ነው ማለት ይቻላል። ይሄ እንግዲህ የተገረፈው ጅብሰም ፍጆታ አይኖረውም። ይህ ዛራ ይዝም ነው የሚለው ያበጠና የሚያስቸግር ቦታ ካለ ሲሚንቶን ቢሆን ይቆረቆራል። ግን ይሄ በስሱ ነው የሚለው። ያው ይሄ የሰነዳዳውን እየሸፈነው ይሄዳል ማለት ነው። ጅብሰሙ ሲሰራ ይሄ ግርፍ የሆነ ቦታ ላይ ሰጋቱራ አያስፈልገውም የሚባለው እሱ ጅብሰሙ ብቻውን የተሰነጠቀውን ለመዝጋት ትንሽ አስቸጋሪ ስለሆነ ሰጋቱራ ጋር መሆን አለበት። ሲሚንቶን ሙሉ የተገረፈን ቤት ቢሆን ሰጋቱራ መኖር መቻል አለበት ማለት ነው። ሌላው እንግዲህ ያልነገርኳቸው ነገር ይሄ ማብሪያ ማጥፊያ፣ እናንትኑ እንደምትመለከቱት ገመድ፣ አሁን አዲስ ገመድ ገብቶ ነው። ይህም እንግዲህ አካባቢው ትንሽ አስቸጋሪ ሆና ብቸኛ እንደመሆኑ ሌባ መዝበት ይህንንም ገመድ እንደገና በአዲስ መልኩ አስገብተን ነው ማለት ነው የምትመለከቱት። በሽቦ እየሳብነ እንደ አዲስ ገመድ ያስገብተን ነው። ሌላው ይቺ ኮሪደር ናት እንደምትመለከተው፣ ኮሪደሯም ዲዛይን አላት፣ ዲዛይን ተደርጎባታል። ይሄ የምትመለከቱት ገመድ የመቆጣጠሪያ ወይም ብሬከር በመባል የሚታወቀው ገመድ ነው። እሱም አልነበረውም ከበፊት። እንደገና ተቆፍሮ ቻኩ ጋር ነው የሚቀበረው ይህ የምትመለከቱት ማለት ነው። መቆጣጠሪያ ይህ ኮሪደር ላይ የምትመለከቱት ሌላው ቦታ ላይ አይታችሁታል። ይህ ግን መጀመሪያ ስላልነበረው ሌላውን ገመድ ስናስገባ እንደ አይነቱን ገመድ እየቆፈርን በሽቦ እየሳብን ስናስገባ መቆጣጠሪያን አብጅተንለታል ማለት ነው። እቺ ደግሞ የምትመለከቷት የልጆች ክላስ ወይም ደግሞ የእንግዲያ ማረሻ በመባል የምትታወቀው ስትሆን የቺሚቱ ቻክ በመሰራት ላይ የምትገኛለች። እሷን የእቃ ክፍል ሲባሏ ና ፍቷን እንግዲህ አይተን ይህ እንግዲህ የምታወቅ ሲሚንቶ በሰጋቱራ መሆን አለበት ግዴታ ማለት ነው። ሲሚንቶ ሆነው ቦታ ላይ ሰጋቱራ ያስፈልገውን ብሎ በአንድ ኪስ በሁለት ኪስ ሰጋቱራ ብቻ የሚሰሩ ቤቶች ለክራክቱ ስለሚጋለጡ ግዴታ ሰጋቱራ መደረግ መቻል አለበት። ፍሬሙ ደግሞ እንዳልኳችሁ አሁኑ ነው የሚገጠመው። እስኪ ትንሽ ዘወር ባስቲ አይንዶ እንደዚህ ሲገባበት ፍሬሙ አሁኑ ተገጥሞ ማጣሪያ ጋር እየተጣራ ነው መውረድ ያለበት። ምክንያቱም ፍሬም መጨረሻ ላይ ሲገጠም የሚንጠበጠብ ነገር ሊኖር ይችላል ብሎም ደግሞ ለእሳት እንደገና ሌላ ጊዜ ሀሳብ ስለሆነ ለጥንካሬም ማጣሪያው ጋር አብሮ እየተያዘ ሲሄድ ጥንካሬ ይኖረዋል ማለት ነው። ፍሬሙ ሌላው እንግዲህ አሁን ይህንን ከጨረስን ወደ ውጭ እንወጣና ውጭ ላይ ያለውን ሁኔታ ማሳያ ይሆናል ማለት ነው። ሌላው እንግዲህ ውጪ ላይ ስንወጣ እንደምትመለከቱት ውስጡንም ውጭንም ያው እየሰራን ያለ ነው። ሁለቱንም በአንድ ቶሎ ጨርሰን ለመውጣት ስላሰብነ የውስጡንም የውጭንም በአንድ እየሰራ እንገኛለን ማለት ነው። ይሄ ኳርትዝ እየቀባን ስለሆነ አሁን ላይ የምንገኘው። ኳርትዙ እንግዲህ አቀባቡ እንዴት ነው ካላችሁ፣ ፕላስተር እየተጠቀምን ነው። ፕላስተሩ ቀርጽ ላልወጣለት ልሙጥ ለሆነ ግን ፕላስተር ስለሚያስፈልግ ይህ የምትመለከቱት ሰውዬው በሚፈልገው አይነት ፕላስተር ይሰመርና እቺ እንደዚህ ፍላጣለች። እቺ ከተላጠች በኋላ በዚች ቅርጽ መሰረት ሌላ ቀለም ትቀባለች ማለት ነው እቺ። እቺ ሌላ ቀለም ስትቀባ ኢንሻአላህ በጣም ታምራለች። ጽድት ያለች እና ሀሪፍ ቅርጽ ነው የሚኖራት ማለት ነው። ይሄ ሁሉንም እንግዲህ መጨረሻ ላይ የምታዩት ስለሚሆን ይህንን ይመስላል እንግዲህ ኳርትዙን በዚህ መልኩ ካየነው በኋላ ደግሞ እንግዲህ መጨረሻ ላይ ሁሉንም የውስጡን፣ የውጭን ሽንሽን ደግሞ ስንት እንደ ከዚ ዋጋውን ከና ዋጋው ንገረን የምትሉ ስላላችሁ ዋጋውን ለመናገር ብዙ ጊዜ ተናግሬያለሁ። መጨረሻ ላይ ነው ማወቅ የሚቻለው ዋጋውን መሀል ላይ ነግራችሁ ዋጋውን ከዛ በኋላ የሚጨመሩ እቃዎች እንግዲህ የዛን ዋጋ የዘንቤት ዋጋ ስለማይወክሉ መጨረሻ ላይ ነው ዋጋ መነጋገር የምንችለው። ይህን ካልን እንግዲህ ይህን ቤት በዚህ እንጨርስና እና በድጋሚ እንግዲህ ወደ ዚችኛይቱ ቤት ብቅ ብለናል። መጀመሪያ ላይ እንግዲህ ቪዲዮ መጀመሪያ ላይ እንዳያቸዋት እቺ ቤት ደግሞ የአንደኛይቱ እህታችን ነው። ይሄ የአንደኛይቱ ያንኛው ደግሞ የሌላኛይቱ ነው ብያቸዋለሁ። ቤተሰብ እህትን ማማንሶች ናቸው። ይህን ደግሞ እንግዲህ ወደ ውስጥ ገብተን ስናይ ይህ ለኳርትዝ ያው ቅርጽ በዚህ በቅርጹ መሰረት ነው ኳርትዙ የሚቀባው። በሲሚንቶ ቅርጽ ትወለዳል። ለቀጣይ ግን መስታወስ የምንፈልገው መልዕክት ቢኖር ቅርጽ ባይወጣለት በፕላስተር የወጣው ቅርጽ ይበልጥ ያምራል እየተባለ ስለሆነ አሁን ላይ ይህን እንግዲህ አልጋ ሰርተናል። እንደምታዩት ይህም የተወሰነ ግርፍ አለው ወደ ላይ ጭቃው አለ። ይህም እንዳልኳችሁ የመብራት ገመዱ ተሰርቆ ሽቦ ነው አሁን ላይ የሚገኘው። እንግዲህ በኮንዲቱ ውስጥ ሽቦ አለ። በዚህ ሽቦ መሰረት ስራውን እንግዲህ በተግባር እየሰራን የማሳያችሁ ይሆናል። ይሄ ሽቦ ገመድ ተቀጥሎበት እየተሳበ ይሆናል ማለት ነው የሚሰራው። ይሄም ብሬከር መቆጣጠሪያ የለውም። ይህንንም ብሬከር እናስገባለታለን ሽቦ ውስጥ እንደምታዋቸው ሁሉም ቦታ ላይ እንደገና ሽቦ ስላስገቡባቸው ነው። ከተሰረቀ በኋላ ቀጣይ እንዳያስቸግር በማለት ሽቦ አስገብተውበታል። በጣም አሪፍ ነው። ማሻላ ነው። በትንሽ ጊዜ እንግዲህ ሁሉንም ጨርሰን ፊኒሽንጉን ለእያንዳንዱ ቤት ስንት ስንት ብር ወጪ እንደተደረገ የማሳያችሁ ይሆናል። ይህም የምትመለከቱት እንግዲህ አስቸጋሪ የሆነ ግድግዳ አድርገን ኋላ ላይ እምታዩት ይሆናል። በጣም በጣም አበዛሁባችሁ። ይህን ቪዲዮ እስከ መጨረሻው በመከታተል ሰብስክራይብ እና እንዲሁም ሸር በማድረግ አበረታቱ ይላለሁኝ። ሀሳብ አስኬቶቻችሁን ማስቀምጡ። ለዛሬ እንግዲህ በዚሁ እንጨርስና በቀጣይ ቪዲዮ እንገናኛለን። መልካም እይታ፣ መልካም ቆይታ። የሆንላችሁ ይመቻችሁ።